ተከታዮች ናቸው እና አባት የክርስትና እምነት ተከታይ ስላልነበር አንተ ልጅ የክርስትና እምነት ከተቀበልክ ክርስቶስ ኢየሱስ ለሰው ልጅ ብሎ በመስቀል ላይ ተሰቅሎ ዋጋ የከፈለበትን መስቀሉ ከእስራኤል ሄጄ ፈልጌ አገኝቼ ለዓለም ሕዝብ ማሳየት ፈልግ ነበር። እሱ ህልሜ ስላልተሳካ ሁልጊዜ ጭንቀት ይዘኛል። መታራዊ ደርሶ ስለቴን ሳላሳካ እንዳልጠራም ፈራለሁ። ይሄ ነው ጭንቀቴ ነው ልጅ ምንም እንዳታስቢ ናት። እኔ በሐሳብሽ እጅግ ደስተኛ ነኝ። ስለዚህ ምንም እንዳታስቢ፣ ሐሳብሽ ሁሉ ይፈጸማል። ለጉዞ የሚያስፈልጉ ነገሮች ሁሉ ተዘጋጅተው ወደ ኢየሩሳሌም ትሄጃለሽ። ሁነትህ ነው ይኔ ልጅ ሳቢ ነው። አዎ እናት፣ እኔ በሐሳብሽ እጅግ ደስተኛ ናት። ለጉዞ የሚያስፈልጉ ነገሮች ሁሉ ቢዘጋጁ ጉዞ ወደ ኢየሩሳሌም ሁላችሁ ወደዛ ሚዳ እድሜ ስት የኔ ልጅ

አቤቱ ጌታዬ ፈጣሪ ሆይ፣ ከአገሬ ሮም ተነስቼ ይኸው አይሁድ ሀገር ደርሻለሁ። ግማደ መስቀሉን ግን እነዚህ ክፉ አይሁዶች የት እንደቀበሩት ሊያሳዩኝ አልፈቀዱ። ከዚህ ሌላ ማንም የሚረዳኝ የለምና እባካ አምላኬ ሆይ እንዴት እንደማገኘው አንተ ረዳ፣ አንተ አግዘ። የተባረክልን ይሁን ሰላም ላንቲ ይሁን። እንሆ አንተ ማነ? እንሆ ከእግዚአብሔር ዘንድ ተላኩ። እኔ ቅዱስ ገብርኤል ነኝ። ብርሃናዊ መልአኮኝ አብሳሪው ቅዱስ ገብርኤል ው ከሀገሬ የተነስቼ እዚህ መጥቼ ለፏው ደከምኩ። እነዚህ ክፉ አይሁዶች ግን መስቀሉን የት እንደቀበሩት ሊያሳዩኝ አልፈቀዱ። እባክህን አንተ አግዘኝ! መስቀለ ክርስቶስ የት እንዳለ ንገረ እነሆ ወልድ በመለከቱ ስልጣን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ አንቺ በጠየቅሽ መስቀል ላይ ተሰቅሎ የመላእክት ሞትን ስልጣን ሽሮ አጠፋ። እኛ ማህበረ መላእክትስ እንኳን ስለ መስቀሉ ኃይልና ጌትነት መረዳት ተሳነን። ኢየሱስ ክርስቶስ የተሰቀለበትንም መስቀል ክፎች አይሁድ የት ቦታ እንደቀበሩት እኔ አልነግርሽም። እኔ ነግርሽም ዘንድ ስልጣን አልተሰጣኝም። ነገር ግን አሚኖስና ኪራኮስ የተባሉት ያሰርሻቸው ሁለቱ ሰዎች አጥብቀሽ ጠይቂያቸው። ይልቁንም ኪራኮስ የተባለው ወደ አንቺ አጥብቀሽ መርምሪው እርሱም ከመጀመሪያው አንስቶ ሁሉንም ይነግርሻል። መስቀሉንም የት ቦታ እንደተቀበረ ያሳይሻል። እናንተ እነዛ ሁለት ክፍል ሽማግሌዎችን አምጡልኝ። እረት ወይንቅስ ብየህልባትክል እረት ተው ክፍ ነው እናንተ ሁለት ክፉ ሽማግሌዎች የመስቀለ ክርስቶስን አባቶቻችሁ የትን ተቀበሩት አትነግሩኝም እኔ አላውቅም አባቶች መስቀለ ክርስቶስን መሬት ውስጥ አልቀበሩትም። እውነት እንደው ልጆች አባቶቻቸው የት እንዳደረጉ ምን እንዳደረጉ አያቁም እያልከኝ ነው? እንግዳውስ ነፍሳቸው ከስጋቸው እስከምትለይ ውሰዱና ቀጥቀቷቸው። እባክሽን ንግሥቶ እነግርሽ ዘንድ ትንሽ ታግሽኝ። ነፍሳችን ከስጋችን ልትለይ ትንሽ ቀርቷታል። በራ አለቃችን ነው። ከመሞት ይልቅ እውነቱን ልንገርሽ።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 ከቤቱም ሆነ ከደጃፉ እየጠረገ የሚያወጣውን ቆሻሻ መስቀለ ክርስቶስ ከተቀበረበት ቦታ ይጥል ዘንድ የሚያዛዋጅ ነበር። በዚህ ምክንያት ማንኛውም ሰው ከቤታቸውም ሆነ ከደጃፋቸው ጭምር እየጠረጉ የሚያወጡትን ቆሻሻ እስካሁን ድረስ መስቀለ ክርስቶስ ከተቀበረበት ቦታ በመጣል ላይ ይገኛሉ።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 ወዲ አማዶ ጎሎ ቦታ ላይ ከሚታዩት ከሶስቱ ተራሮች አንዱ ነው። የያው እግዚአብሔር ልጅ ሆን ያለ ዘራበሲ ከድንግል ማርያም ተወልደ ለሰው ልጅ ብለ በመስቀል ላይ ለመከራ መስቀልን ያየ ግማደ መስቀልን ለማግኘት ለፋ። እባክህ እንዴት አድርጌ እንደማገኘው አንተ ግለጽልኝ ወዳጄ። ለይ ለይ ሆይ የፈለግሽውንና የደከምሽበትን ዛሬ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

እናንተ ቶሎ ቶሎ ቆፍሩ። ይህን ያለፍቼ ሰዓት ልትወስዱ ትፈልጋላችሁ?